ሰላም ተማሪዎች እንዴት ናችሁ? ዛሬ የተገናኘ ነው በውጤት አያያዝ ዙሪያ በ2017 የሪሜዲያል ተማሪዎች የፈተና ውጤት አያያዝ ዙሪያ ከ100 ፐርሰንት ነው ወይስ ከ50 ፐርሰንት ወይስ እንደቀድሞ 30 በ70 ፐርሰንት ነው እያላችሁ እየጠየቃችሁን ስላለ እነሱ ጉዳይ ማብራሪያ ልሰጣችሁ ነው የመጣሁት። ብዙ ተማሪዎች ይህ ነገር ጥያቄ የሆነባችሁ የተፈተናችሁት ፈተና ቁጥር ብዛቱ የጥያቄዎች ቁጥር ብዛት ሀምሳ ጥያቄ ነው ሀምሳ ከመሆኑ ጋር ተያይዞ ግራ አጋብቷቸዋል። ከዚህ የተፈተነው ፈተና የክላስ ፈተናችን ሊያያዝልን ነው ወይስ እንዴት ነው? ሙሉ በሙሉ አስተማሪዎች ውጤት ይዘዋል እያላችሁ የጠይቃችሁ ነው የምትገኙት እና ይህን በተመለከተ ግልጽ የሆነ መረጃ ለመስጠት ነው። አንደኛ የፈተና ቁጥሩ የጥያቄ ቁጥር ማነስና መብዛቱ ከመቶ ፐርሰንት ለመያዝ የሚያግድ ነገር እንደሌለው ማወቅ አለባቸው። ለምሳሌ ሀምሳ ጥያቄ ከሆነ ሀምሳ ጥያቄ ከሆነ አንድ ጥያቄ ሁለት ማርክ ይዛል። ሰው ወደ መቶ ይቀየራል እንደማለት ነው። ይህ ማለት አንድ ተማሪ ሀያ አምስት ከመጣ 50 ይሆናል ማለፊያ ነጥብ እንዳገኘ ይቆጠራል። ከዛ በታች ከሆነ ደግሞ ለምሳሌ 20 ከመጣ አርባ ሰላሳ ከመጣ 60 እያለ ይያዝለታል እንደማለት ነው እና ይህንን በዚህ እንድትረዱ ትፈልጋለሁ። ሰው ጥያቄ ቁጥሩ ትንሽ ሆነ ብዙ ሆነ ቢለው ከመቶ ፐርሰንት እንዳይያዝ የሚከለክል ነገር የለው። ሜይቢ ግን ከመቶ ፐርሰንት የሚያዘው ነገር ሊቀር የሚችለው መቶ ፐርሰንቱ በትምህርት ሚኒስተር ለሁሉም ዩኒቨርሲቲዎች ለግልም ለመንግስትም የተጻፈ ነው። ከዚህ ቀደም የነበሩት ፈተናዎች ላይ ኮረጃ ስላለ እሱን ነገር ለመከላከል ሲባል ከሰላሳ ፐርሰንት ያለው ቀርቶ መቶ ፐርሰንት ሙሉ በሙሉ ከማካከል በሚሰጥ ፈተና እንዲያዝ ተብሏል። ከማካከል በሚሰጥ ፈተና እንዲያዝ ተብሏል። ዜ ከዚህ ውጭ አሁን ሌላ እንትልል የሚችለው ነገር ከመቶ እንዳያዝ ሊከላከል የሚችለው ነገር አንድ ነገር ብቻ ነው። እሱም ብዙ ተማሪዎች ውጤት ካልሰሩ ከዚህ ቀደም ኢንትራንስ ላይ እንደሚመዘግብ አይነት ነገር ውጤት የሚመጣ ከሆነ የሆነ አፈርማቲቭ አክሽን ነገር እንይ ብለው አማራጭ ወስደው እዚህኛው ላይ ሰላሳ ፐርሰንት ምናምን ሊይዙት ይችላሉ። ግን ከፍተኛ ቻንስ ያለው መቶ ፐርሰንት ላይ ያለው ፈተና የመያዝ እድሉ ከፍተኛ ነው። ከመቶ ፐርሰንት ያመጣችሁት የመያዝ ዕድሉ በጣም ከፍተኛ ሰው። ብዙ ተማሪዎች በጣም ስለተወዛገባችሁና ስለጠየቃችሁ መልስ ንስጣችሁ በሚል ነው። መቶ ፐርሰንት እንዳያዝ የሚከለክለው ነገር አንድ ነገር ብቻ ነው። እርሱም ውጤታችሁ ዝቅተኛ ከሆነ እና ቀድሞውኑ ከትምህርት ቤታችሁ የተሰበሰበው ውጤትም ለትንተና ተብሎ ምናምን ስለሚላክ ኮምፔር ሲደረግ በጣም ዝቅተኛ ውጤት ሜይ ቢ የሚያልፈው ተማሪ ከአስር ፐርሰንት በታች ምናምን ከሆነ ብቻ እንትን ሊሉ ይችላሉ እንጂ ከመቶ ፐርሰንት እንደሚያዝ ለማሳወቅ ወዳለው ከመቶ ፐርሰንት እያዛል የሚል ማሳብ ከቀረም እንግዲህ ውጤት የሚገለጸው በቅርብ ጊዜ ነው። ከሁለት ሳምንት ባነሰ ጊዜ ውስጥ ውጤት ይገለጻል። የዛኔ ሁሉንም እናውቃለን ማለት ነው። እና መልካም የፈተና ጊዜ ይሁንላችሁ። ተንክ ዩ። ይህን ለማስተላለፍ ነው የመጣሁት።